ሰላም ሰላም፣ እንዴት ናችሁ? አላችሁ ይመስገን። ማንቸስተር ዩናይትድ የተመለከተ ጉዳይ እናነሳለን። በቀዳሚነት የምንመለከተው አሰልጣኝ ሩበን አሞሪም ስለ ብሩኖ ፈርናንዴዥ የተናገሩት ንግግር ምናልባትም በሚቀጥለው የውድድር ዓመት ብሩኖ ፈርናንዴዥ በማንቸስተር ዩናይትድ የቋሚነትን እድል የማያገኘው ተጫዋች ስለመሆኑ ጠቁም አድርገው አልፏል። ጠቁም ብቻ አይደለም ይህንን ለራሱም ጭምር እንዲዘጋጅበትና በ2025/26 የውድድር ዓመት በማንቸስተር ዩናይትድ ምናልባትም የአውሮፓ መድረክ ዩናይትድ ማግኘት የሚችል ከሆነ በስኳድ ሮቴሽን ውስጥ ከሚጠቀሙባቸው የክለቡ ተጫዋቾች ውስጥ አንዱ እንደሆነ እና ለዛ ራሱንም ጭምር እንዲያዘጋጅ ስለ መናገራቸው ነው፣ እንግዲህ እየተሰማ የሚገኘው ይህ። በዚህ ውድድር ዓመት በቡናቸው ውስጥ ቁልፍ ከሚባሉና አይነኬ ከሆኑ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። ብሩኖ ፈርናንዴዥ ከማቲያስ ዴ ሊት ቀጥሎ በእንግሊዝ ፕሪሚየር ሊግ ብሎ ማንቸስተር ዩናይትድ ባደረጋቸው እስካሁኑ አጠቃላይ ውድድሮች ላይ ሁለተኛው ብዙ ጨዋታዎችን ማከናወን የቻለው ተጫዋች ነው። ስለዚህ ዘንድሮ እሳቸውም እንዳሉት ማለት ነው። ያ ከግሪም ሲቪ ጨዋታ በኋላ ይታወሳል። እንግዲህ በኤፍኤል ካፕ በጣም አስቀያሚ ከሚባሉ ሽንፈቶች ውስጥ አንዱ ማንቸስተር ዩናይትድ ዘንድሮ ያስተናገደው ሽንፈት እንደነበር ይታወቃል። ሁለተኛው አጋማሽ ላይ ብሩኖ ፈርናንዴዥን ቀይረው አስገብተውታል። ነገር ግን በዛ ጨዋታ ላይ የሚፈልጉትን ያህል ነገር አላገኙም። በእርግጥ የእሱ ብቻ አይደለም፣ አጠቃላይ ኦቨሮል በጨዋታ ላይ ሽንፈትን ያስተናገዱበት ምሽት እንደነበር እናስታውሳለንና ጃንዋሪ 2020 ከአምስት ዓመታት በፊት ወደዚህ ቡድን ከመጡ በኋላ ማሊያም በጉዳት ምክንያት ወይ ደግሞ ህመም አጋጥሞት ካልሆነ በቀር በፍጹም በጨዋታዎች ላይ ምንም አይነት ጌም ያላመለጠው ተጫዋች ነው። አሁን 31 ዓመቱ ላይ ይደርሳል እንግዲህ የሚገኝበት እድሜ ክፍል ነው። 2026/27 የውድድር ዓመት ሲመጣ ደግሞ ምናልባት ብሩኖ ፈርናንዴዥ ወደ 32ኛ ዓመቱ ይቀርባል። የዛኔ ይህንን ተጫዋች ከሳምንት ሳምንት በሁሉም ውድድሮች በሚጫወቱባቸው ሂደቶች ውስጥ የሚያሳልፉት ተጫዋች አይደለም። አሁን እንዲያውም ጥሩ ነገሩ እሳቸውም እንዳሉት ማለት ነው፣ ያው በሳምንት አንድ መርሃ ግብር ነው የምናከናውነው። ለምሳሌ በዚህ ሳምንት ወደ ቶትንሃም ሆትስፐርስ ሲያቀኑ እናስታውሳለን፣ የአቻ ውጤት። ከዛ በፊት በሳምንቱ ኖቲንግሃም ፎረስትን ነበር የገጠሙት፣ ከዛ ብራይተን ከዛ በፊትም የነበሩትን መርሃ ግብሮች ስንመለከት ዩናይትድ በሳምንቱ አጋማሾች የአውሮፓ ምሽቶች የሏቸውም ይህም መሰለኝ በጣም ጥሩ ሲዝን እንዲያሳልፉ እያገዛቸው የሚገኘው በአንጻራዊነት በቡድናቸው በኩል ነገር ግን በሳምንት አንድ ጨዋታ ማከናወን ለእንደዚህ ዓይነት ተጫዋቾች ከባድ ላይሆን ይችላል የእድሜያቸው የሆነ ቦታ ላይ እየደረሱ የሚገኙ ተጫዋቾችን ስንመለከት ነገር ግን እንደ ቡድን ደግሞ አውሮፓ መድረክ ሲመጡ አሊያም ሌላ ተሳትፎ ላይ ሲኖሩ እነዚህ ክለቦች ተጫዋቾቻቸውን ሮቴት ግድ ማድረግ ይኖርባቸዋልና እሳቸውም እንዳሉት የሚገኙት ደቂቃዎችን ማካፈል እፈልጋለሁ ብለዋል። እንግዲህ እዚህ ጋር የሚጠበቀው ጉዳይ ዘንድሮ ገና ሲዝኑ ሲጀመር አንድ መነጋገሪያ ላይ መከራከሪያ ሀሳብ ነበረ ኮቢ ሜኑንና ብሩኖ ፈርናንዴዥን ለአንድ ቦታ የሚያፎካክሯቸው ተጫዋቾች እና ለዛ ቦታ ደግሞ ራሳቸውን ይህን ነገሩን በመረዳት ለፉክክሩ ዝግጁ እንዲሆኑም ጭምር የሚነሱ ሀሳቦች ነበሩ። እዛ ጋር ኮቢ ሜኖ ምናልባትም ማክሮፎ ከማንቸስተርነት ለመውጣት ከጫፍ ላይ ደርሶ እንደነበረም ጭምር ይነሳል እና ኋላ ላይ እንዲሁም ብሩኖ ፈርናንዴዥ ከስፖርት ዓለም ከማንቸስተር ቲቪ ጋርም በነበረው ቆይታ ኖ እኔና ኮቢ ሜኖ የምንጫወትበት ቦታ እጅግ በጣም የተለያየ ነው። ገና በጣም ወጣት የሚባል ተጫዋች ነው። ነገር ግን ለአንድ ቦታ የምንፎካከር አይነት ተጫዋቾች አይደለንም የሚል መልእክቱንም ጭምር ሲያስተላልፍ ነበረ እና አሁን ቀጣይ ውድድር ዓመት አሰልጣኝ ሩበን አሞሪም በእርግጥም በጥር የተጫዋቾች የዝውውር መስኮት ከዩናይትድ ጋር የማይለያይ ከሆነ የ20 ዓመቱን ወጣቱን ተጫዋቻቸውን ወደ ሜዳ ውስጥ በማስገባት ምናልባት የስምንት ቁጥር ሚናን ከመስጠት አንጻር አንዱ ኮቢ ሜኖ ወደዛ ቦታ የማስገባት ትልቅ ፍላጎት እንዳላቸውም ጭምር እየተነሳ ነው የሚገኘው። ምናልባት አሁንም በጥር የተጫዋቾች የዝውውር መስኮት ናፖሊ የዚህ ተጫዋች ፈላጊ ነው። በዚህ ውድድር ዓመት 138 ደቂቃዎችን ብቻ ነው መጫወት የቻለው በእንግሊሽ ፕሪሚየር ሊግ ማለት ነው። ይህም እጅግ በጣም ደካማ ሊባል ይችላል። ገና የእድሜ ወጣትነት ላይ የሚገኝ መጫወት እንደሚፈልግ አንድ ተጫዋች ፕላሽ ደግሞ ዘጠና ደቂቃ ዘንድሮ መጨረስ የቻለው ከግሪም ሲቪ ጋር የነበረው ጨዋታን ነው። ከዚያ ውጪ ምንም አይነት መርሃ ግብሮችን ለማከናወን በተጫዋቹ በኩል አልተመለከትንም። ይልቁኑ ዩናይትድ የተለመደበትን ከአራት ሺህ በላይ ቀናቶችን ባስመዘገበው ወጣቶችን ወደ ስብስብ ውስጥ በማካተት አንድ ታሪክ ሰርተው ነበር፣ ይታወቃል አለ የቀድሞ ተጫዋች የነበረው ዳረን ፍሌቸር አሁን በቡድን ውስጥ አሰልጣኝ እንደሆነ ይታወቃል። በማንቸስተር ዩናይትድ አካዳሚ ውስጥና ጃክ ፍሌቸርን የ18 ዓመቱን ታዳጊ ወደ ቡድናቸው ውስጥ አካቷል። የአማካይ ስፍራ ተጫዋች ነው። በተመሳሳይ ወደ ዋናው ቡድን ይመጣሉ ተብለው ከሚጠበቁ ተጫዋቾች መካከል ይነሳሉ እና ዩናይትድ የአልሂላልን ጥያቄ ውድቅ ካደረገ በኋላ ክለቡ በማንቸስተር ዩናይትድ እስከ 2027 ድረስ የሚያቆየው ኮንትራት አለ። ፕላስ ደግሞ 300ኛ ጨዋታውን የሚጨምር በዚህ ክለብ በማድረግ የሆነ ታሪክ ላይ መድረስ እንደቻለ እየተመለከተን እንገኛለን። ነገር ግን የሚቀጥሉት ጊዜያቶች እሱም ሆነ ምናልባት ካዝሜሮ በማንቸስተር ዩናይትድ ውስጥ ዊክ ኤንድ ዊክ አውት ብዙ ጨዋታዎችን የሚያከናውኑ ጨዋቾች የመሆን እድላቸው እጅግ በጣም ጠባብ ነው። በእርግጥ ዘንድሮን በተመለከተ ኤክስክሉሲቭሊ ወይም ኤክሰፕሽናል በሆነ መልኩ ካዝሚሩ ማንቸስተር ዩናይትድን እጅግ በጣም እየጠቀመ የሚገኘው ተጫዋች ነው። ጎሎች ያስቆጥራል። ከጎሎች ባለፈ እሱ ከጨዋታ ውጭ ሲወጣ፣ ዩናይትድ ጨዋታን መቆጣጠር ያቅተዋል። ጎሎች ኮንሲድ ያደርጋል። ጨዋታን የሚሸነፍበት በጣም ቁልፍ የሚባለው ኪሱ ያለበት የሚዲያ ዲፓርትመንት ነው። ዘን በተመሳሳይ ደግሞ ሌላኛውን ተጫዋቻቸው ማኑኤል ኡጋርቲን ወደ ሜዳ ሲያስገቡ ደግሞ ውጤት አሳልፈው የሚሰጥ ተጫዋች እንደሆነ እየተመለከተን እንገኛለን። ስለዚህ ሁለቱን አማካዮቻቸውን በአንድ ጊዜ ላያጡ የሚችሉበት እድል እጅግ በጣም ሰፊ ነው። ያም እድል አለ። ነገር ግን ብሩኖ ፈርናንዴዥ በ2025/26 ውድድር ዓመት በእያንዳንዱ የዩናይትድ ጨዋታዎች ላይ የሚሰለፈው ተጫዋች እንዳልሆነ አሰልጣኝ ሩበን አሞሪም ይፋ አድርጓል። ቀጣይ የውድድር ዓመት ተጫዋቹ ራሱንም ጨምሮ እንዲያዘጋጅ መልእክታቸውን አስተላልፈዋል ማለት ነው። በቀጣይ እንዴት ባለ መልኩ ተጫዋቹ ይቀጥላል ከምንመለከታቸው ጉዳዮች ውስጥ አንዱ ነው የሚሆነው። ነገር ግን አሰልጣኙ ገና ካሁኑ ነገሮቹን ስሙዝሊ ለማስኬድ እየሄዱበት ያለው መንገድ ብዙዎች እያደነቁላቸው ይገኛሉ። በዚህ ውድድር ዓመት ግን በዩናይትድ በጣም ጥሩ ጊዜን እያሰለፉ ከሚገኙ ተጫዋቾች መካከል አንዱ ማቲያስ ዴሊክት ነው። በጣም በርካታ የሚባሉ ሰዎች ዩናይትድን ከሳምንት ሳምንት የሚከታተሉ ብሎም በርካታ የሚባሉ ሰዎች ይህንን ተጫዋች እያደነቁት ይገኛሉ። ቀደም ሲል እንዳነሳ ነው ከረጅም ጊዜ በኋላ ራሱን መልሶ ማግኘት የቻለ ተጫዋች ነው። እንግዲህ በዚህ ሳምንት ታስታውሳላችሁ፣ ከቶትናም ጋር በነበረው ጨዋታ ያ የስቶፐች ታይም ላይ ነበር ጎል ማስቆጠር የቻለው። ምናልባት ሩበን አሞሪን ያለፉትን አምስት ተጫዋታዎቻቸውን ሽንፈት እንዳያስተናግዱም ጭምር ያስቻለች ቅጽበት ነበር የተመለከት ነው። ከዛ ባለፈ ደግሞ ከብሬነን ጆንሰን ጋር የነበረውም ጭርምር ቅጽበት ደግሞ ይነሳል እና በዚህ ውድድር ዓመት ይሄ ደሽማን የፊት የተከላካይ ስፍራ ተጫዋች ምናልባትም በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ሆኖ እየተመለከተ ነው እንገኛለን። በጣም ቁልፍ የሚባሉ ሚናዎችን በአሰልጣኝ ሩበን አሞሪም ተሰጡት፣ ያንን በሜዳ ውስጥ እየተወጡ ከሚገኙ ተጫዋቾች ውስጥ አንዱ ሆኖ እያየነው የሚገኝ አይነት ተጫዋች ነው ምናልባት በጣም ረጅም ጊዜ ጉዳትን ካስተናገዱ ተጫዋቾች መካከል እንደሆነ ይታወቃል አይደል? ምናልባት ሃሪ ማጓየር ጉዳት ካስተናገደ በኋላ በዩናይትድ ቤት ውስጥ የመጫወትን እድል የተሰጠው አይነት ተጫዋች። ከዛ ባለፈ ደግሞ ምናልባት ዘንድሮ ሩበን አሞሪ በጣም በርካታ የሚባሉ የተከላካዮችን ኬሚስትሪ የተጠቀሙ የሚገኙ አሰልጣኝ ናቸው። ራሱ ማቲያስ ዴሊክት፣ ሃሪ ማጓየር፣ ከዛ ሉክ ሾ ምናልባት ፓትሪክ ዶርጉ ሃሪ ማጓየርና እንዲሁ ደግሞ ሌኒ ዮሮን ለመጠቀም ጥረት ያደርጋሉ። በሁሉም ጨዋታዎች ግን እስካሁን ድረስ ባለው በዩናይትድ ብዙ ድሎችን በመስጠት ደረጃ ደግሞ የተመለከት ናቸው የምንገኘው ይህንን የ26 ዓመቱን የተከላካይ ስፍራ ተጫዋች ምናልባትም በዩናይትድ ቤት ውስጥ አሊያም በኤሪክ ቴና ከ18 ዓመቱ ጀምሮ ብዙ የመታየትን ዕድል የነበረው ምናልባት በባየር ሚኒክ ከ50 በላይ ጨዋታዎችን ማከናወን የቻለ በኔዘርላንድ ብሔራዊ ቡድን ከዛ ባለፈ በጣም ጥሩ ከሚባሉ ተጫዋቾች ውስጥ አንዱ እንደነበረም ጭምር የሚነገርለት እና አሁን በዚህ ቡድን ውስጥ ምናልባትም ከዴጎ ዳሎት፣ ናስር ማዝራዊ፣ ሊዛንድሮ ማርቲኔዝ፣ ሃሪ ማጓየር በኋላ ከእነሱ የተሻለም ጭምር በተከላካዮች ዲፓርትመንት ማለት ነው ብዙ የመጫዎች አነድል የሚሰጡትና በተቻለ መጠን ደግሞ የቡድናቸው የማሸነፊያ ቁልፉ ተጫዋች እንዲሆን በእርግጥ የማሸነፊያ ጎሎችን ከሳምንት ሳምንት የሚያስቆጠርላቸው አይነት ተጫዋች አይደለም። ነገር ግን የቡድኑን ዲፌንሲቭ ኦርጋናይዜሽንን ጭምር ሊድ እንዲያደርግላቸው ከሚጠብቋቸው ተጫዋቾች ውስጥ አንዱ እንደሆነ ይታወቃል እና ዘንድሮ የማትያስ ዴሊክት ፐርፎርማንስ ለአሰልጣኝ ሩበን አሞሪም ለሚቀጥሉት ጊዜያቶቻቸውም ጭምር እዚህ ተጫዋች ላይ ቡድናቸውን እንዲገነቡም ጭምር የሚያስገድድ የሚዲያ ላይ እንቅስቃሴዎችን እየተመለከተን እንገኛለን። በዩናይትድ ቤት ውስጥ ከሚገኙ ተጫዋቾች የአየር ላይ ኳሶችን በማሸነፍ የአንድ ለአንድ ግንኙነቶችን በበላይነት በመወጣት ኳሶችን ክሊር በማድረግ ኳሶችን ኢንተርሴፕት በማድረግ ኳሶችን ብሎክ በማድረግ ከፊት ከሚቀመጡ ተጫዋቾች ውስጥ በቀዳሚነት የሚነሳ ነው ሰው አሰልጣኝ ሩበን አሞሪም በዚህ ሰዓት ላይ ቢያንስ ሴንተር ኦፍ ሴንተር ኦፍ ዲፌንስ የሚባለው አሊያም ሁለቱ የተከላካይ ስፍራ ተጫዋቾች ውስጥ አንደኛው ሴንተር ላይ የሚገኘውን ተጫዋች ቁልፍ በሆነ ሚና ውስጥ መወጣት የሚችሉ ሁለት ሚኒመም ከዛ የበለጠ ተጫዋቾች ጭምር ግን በስብሰባቸው ውስጥ መያዛቸውን እየተመለከተን እንገኛለን። በዚህ ውድድር ዓመትና ስለዚህ ማቲያስ ዴሊክት ዘንድሮ በጣም ጥሩ ጊዜን እያሳለፈላቸው የሚገኝ ተጫዋች ነው። የቡናቸውንም ጭምር መሰረት እሱ ላይ መገንባትና ምናልባትም በተለይ ተከላካዩን በተመለከተ ማለት ነው። እዛ ጋር ብዙ የቤት ስራዎች የሚጠበቅባቸው አሰልጣኝ ስለመሆናቸውም ጭምር እየተነገረ ነው የሚገኘው። ሰው አሰልጣኝ ሩበን አሞሪም እንዴት ባለ መልኩ ይቀጥላሉ የሚለው ጉዳይ ደግሞ የሚጠበቅ ነው። ምናልባት ከቶተናም ጨዋታ በኋላ አሰልጣኝ ሩበን አሞሪም አንድ ነገር ጠቆም አድርጓል። በተለይ የጃንዋሪ የተጫዋች ዝውውር መስኮት ሲመጣ ማንቸስተር ዩናይትድ ራሱን ፊት ለማድረግ ምናልባትም ከሌሎች ቡድኖች ጋር ተወዳዳሪ ተፎካካሪም ጭምር ለማድረግ በገበያው ለተሳትፎ የሚያደርግ ቡድን የሚመስል አስቴትን ሰጥተዋል። የሀያ ሁለት ዓመቱ ወደ ማንቸስተር ዩናይትድ የመጣው ተጫዋች ከቶተንሃም ጋር በነበረው ጨዋታ ጉዳት አስተናግደው ወጥቷል። 765 ቢሊዮን ዩሮ ማንቸስተር ዩናይትድ ይህንን ጥጮች ወደ ክለቡ ለማምጣት የከፈለው ገንዘብ እንደሆነ ይታወቃል። 11 የእንግሊዝ ፕሪሚየር ሊግ ሳምንታትን መጫወት ቢችልም ነገር ግን የዛን ያህል ደግሞ ጥሩ የሚባል ጊዜን እያሳለፈ ነው ለማለት ያስቸግራል። በስድስት አጋጣሚዎች ቅያሬን አስተናግዷል። እንግዲህ በዚህ ውጥጥር ዓመት በዩናይትድ ቤቱ ዘንድሮ እንደምትመለከቱት አማድ፣ ናስር ማዝራዊ፣ ከዛ ባለፈ ብሪያን ኤምቢሙ አፍሪካ ዋንጫ ሲጀመር ከዩናይትድ ጋር የሚለያዩ ተጫዋቾች ናቸው። ነገር ግን እነዚህ ተጫዋቾች ከብዙ ቡድን ጋር ሲለያዩ የቡድኑን የማጥቃት ኃላፊነት የሚወጣው ተጫዋች ቤኒሃሚን ሴስኮ እንደሆነ ይታወቃል። እና አሁን ደግሞ ምናልባት ፎርም ላይ ካለመገኘቱ መነሻ ከዛ ባለፈው ከዚህ ጉዳት ጋርም ጭምር ተያይዞ ለሚነሱ ጥያቄዎች ዩናይትድ ተጨማሪ የፊት መስመር ተጫዋች የሚፈልግበት እድል እጅግ በጣም ሰፊ ነው። እንግዲህ እንደምታውቁት ራሽ መስሉ እንደሆነ ናፖሊ አቅንተዋል ያንን ተጫዋች ወደ ክለባቸው የሚመለሱበት እድል ያለ አይመስልም። አሁን ባለበት ሁኔታ በዚህ በእነዚህ አስራ ሁለት ተጫዋቾች ደግሞ ሁለት ጎሎችን ብቻ ያስቆጠረላቸውን ተጫዋችን ነው እንግዲህ በቡድናቸው ውስጥ ይዘው እየተመለከተ ነው የምንገኘውና እንግዲህ አሰልጣኝ ሩበና ሞሪም ለተ አርብ በነበራቸው ጋዜጣዊ መግለጫ ለዩናይትድ በተለየ በተለየ መልኩ ማለት ነው ቡድኑን ወደ ትልቅ ደረጃ ሊያስጉዝ የሚችልን ተጫዋች ካገኙ ወደ ሰበሰባቸው ውስጥ ሊያመጡ እንደሚችሉ እና ምናልባት እሳቸውም ሆኑ የቡድኑ ነገሮቹ ተጫዋቹ አሁኑ ላይ በሜዳ ውስጥ እያስመዘገበው ከሚገኘው ቆይታ አንጻር የዛን ያህል ደስተኞች ናቸው ለማለት ያስቸግራል እና ለማንቸስተር ዩናይትድ የቤንያሚን ሴስኮ መጎዳት ባሻገር ተጫዋቾችን ወደ ክለቡ ማምጣት ጭምር እንደሚፈልግ መረጃዎች በመውጣቱ ላይ ይገኛሉ ማለት ነው እንግዲህ። ተጫዋቹን በተመለከተ ዘንድሮ ጥሩ ጅማሮ ላይ አይደለም የሚገኘው እውነት ነው። ይበልጥ ወደዚህ ቡድን ከመጡ ተጫዋቾች አንጻር ከተመለከታቸቸው የተሻሉ ምናልባትም በስብስቡ ደረጃ አፕግሬድ መሆን የሚፈልጉ ጎሎችን የሚያስቆጥሩ ከቡድኑ ጋር በጣም እየተዋሃዱ የሚገኙ አይነት ተጫዋቾችን እየተመለከተ ነው የምንገኘውና። በዚህ ውስጥ ቤንሃሚን ሴስኮ የተሻለ ጊዜ ለማሰለፍ ተጨማሪ ጊዜቶች በማንቸስተር ዩናይትድ የሚያስፈልገው አይነት ተጫዋች ይመስላልና ስለዚህ ቤንሃሚን ሴስኮ እና ዩናይትድ ለገበያ የሚወጡበት አማራጭ ያለን የሚመስለው ከዛ ባሻገር በዚህኛው የውድድር ዓመት እስካሁን ድረስ ጨዋታ ማከናወን ያልቻለው ምናልባትም ወደ አርጀንቲና ብሔራዊ ቡድን ካቀኑ ጫዋቾች መካከል አንዱ ሊዛንድሮ ማርቲኔዝ ነው። እንግዲህ በጣም በርካታ የሚባሉ የእግር ኳስ ቤተሰቦች እዚህ ጉዳይ ላይ የተለያዩ ሐሳቦችን አስቴቶችንም ጭምር እያጋሩ ነው የሚገኙት የማንቸስተር ዩናይትድ የተከላካይ ስረ ተጫዋች እንደሆነ ይታወቃል። በ2022 ወደዚህ ቡድን ከመጣ በኋላ በጣም ብዙ ጨዋታዎችን አከና ነው ኦልሞስት ወደ 91 አካባቢ የሚጠጉ ጨዋታዎችን እና ከዩናይትድ ጋር ደግሞ የካረቡ ካፕ እና የኤምሬት ሴፌ ካፕን ማሸነፉ ይታወቃል። ሊዛንድሮ ማርቲኔዝ አሁን በአርጀንቲና ብሔራዊ ቡድን ስብስብ ውስጥ ከሚገኝ ተጫዋቾች መካከል አንዱ ነው እና በፍጹም ለምንድን ነው የተጫዋች ወደዚያ ያቀናው ይልቅ ጉዳቱ እንዳያገረሽበት እናያገረሽበት የሚሉ ጥያቄዎችም ጭምር በመነሳት ላይ ነው የሚገኙት እና ከዚህ ጋር ተያይዞ በዩናይትድ በኩልም መግለጫ ወጥቷል። አንዱ ጥያቄ ተጫዋቹ ለሜዳ ምንም እንኳን ለመጫወት ዝግጁ መሆን ቢችልም፣ ነገር ግን አሁን ባለበት ነባራዊ ሁኔታ የአርጀንቲና ብሔራዊ ቡድን የወዳጅነት ጨዋታን በምታከናውንበት የመጀመሪያው መርሃ ግብር ተጫዋቹ የማይሰለፍበት እድል እንዳለ ነው እንግዲህ የተረጋገጠው ማለት ነው። ስለዚህ ዳግም ጉዳቱ እንዳያገረሽበት በሚል እንዲሁም የዩናይትድ ሜዲካል ስታፍ የዩናይትድ የህክምና አባላት እየገለጹት የሚገኙት ምናልባትም ምናልባትም አሁን ባለበት ነባራዊ ሁኔታ ተጫዋቹ ብቻውን ከጨዋታዎቹ ውጭ በመሆን እንዲያገግምም ጭምር ነበር በህክምና ዲፓርትመንቱ በኩል የታዘዘው እና ነገር ግን አሁን ባለ ሁኔታ ወደ አርጀንቲና ብሔራዊ ቡድን ተጠርቷል ምንድን ነው ቀጣዩ ጉዳይ የሚለው ጥያቄ ሲነሳ በዚህኛው በኩል የሚነሳው ጉዳይ ተጫዋቹ በአርጀንቲና ብሔራዊ ቡድን የመጀመሪያውን የመጀመሪያውን መርሃ ግብር በወዳጅነት በኩል ሀገሪቷ የምታከናውነው ጨዋታ ላይ የማይሰለፍ መሆኑ ነው እንግዲህ የተሰማው። በዚህ ምክንያት ተጫዋቹ ወደ ስብስቡ ሊቀላቀል የሚችልበት የተቀላቀለበት አማራጭ እንዳለ ነው እንግዲህ የተረጋገጠው። ይህንን እናያለን። ከዛ ባለፈ በቀጣይስ የተጫዋቹ ወደ ማንቸስተር ዩናይትድ ሲመለስ ከኢንተርናሽናል ብሬክ በኋላ በእርግጠኛና ጨዋታዎችን የሚያከናውንበት ጊዜ በጣም ስለመቃረቡና በዛው እስከምንመለከታቸው የዚህ ቡድን ተጫዋቾች ውስጥ አንዱ መሆኑን የሚገልጹ መረጃዎችን ነው እንግዲህ በዚህ ሰዓት ላይ የተመለከተ ነው የምንገኘውና፣ ከዩናይትድ ጋር ተያይዘው በዚህ ሰዓት ላይ የተነሱ የሚገኙ ጉዳዮች እነዚህ ናቸው። በቀጣይ አዳዲስ መረጃዎች ካሉ ከክለቡ ጋር ተያይዘው የሚነሱ ጉዳዮችን አደርሳችኋለሁ። ለፔጁ ግን አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጠይቃለሁ።